ፊርማችን ፊርማችን ማተማችን ባለበት ቼክ እንኳን ለመገበያየት መተማመን አቅቶናል። ይህን ያክል ከኢንፎርሜሽን ርቀን ነው ከሀብት እንደዚህ የራቅነው። ሰው ግማሽ ሚሊዮን አውጥቶ ወደ አውሮፓ ወደ አሜሪካ ለመሄድ የሚንገላታው፣ ሰው ግማሽ ሚሊዮን አውጥቶ አረብ ሀገር ለመሰደድ የሚንገላታው ለዚህ ነው። ሰው በሚሊዮን የሚቆጠር ብር ይዞ ኮንትሮባንድ ሲነግድ የምታዩት ለዚህ ነው። ሰው ቪላ ቤት እያለው ሙስና ሲሰራ ሲያጭበረብር፣ ሲሰርቅ የምታገኙት ለዚህ ነው በጣም ስለተራራቅን ከሲስተሙ ጋር ገንዘብ እንደ ሰማይ ሩቅ ስለመሰለን መናበብ የሚባለው ነገር ስለሌለ ሀብታም መሆን ከባድ ስለመሰለን ገንዘብ አንዴ ከእጃችን ከወጣ መቼም እንደማናገኘው ስለምናስብ ለዚህ ነው በድንበር ጦርነት፣ በስልጣን ጦርነት፣ በዘረኝነት እንዲቅልጥ ብለን የአውሮፓውያን መሳቂያ አዳር እንዲቆጨለ ጌም መጫወቻ ምዕራባያኖች ሙድ መያዣ የሆነው መናበብ ስላቃተን ነው።